ዛሬ የምንመለከተው የፉል ኦፕሽን ባለፈው ያሉትን በሙሉ የሴፍቲ ፊቸሮች አይተናል። አሁን ከዛሬ ጀምሮ ደግሞ ሌጀር ሲስተሞችን አጠራጠር እያደረኩኝ እያደረግኩኝ አሳያችኋለሁ። ለዛሬ የመረጥኩላቸው የመኪናችንን መረጃ እንዴት የፊት ለፊት መስታወት ላይ እያየን ኮምፈርተብል ሆነን መንዳት እንችላለን የሚለውን ነው። ኤች ዩ ዲ ይባላል። ሄድ አፕ ዲስፕሌይ እሱን እንመለከታለን። ኢምፖርታንት ኢንፎርሜሽን ኤችዩዲ ላይ ሄድ አፕ ዲስፕሌ ላይ ያለ ነው። ሄድ አፕ ዲስፕሌ ላይ ሆኖ ባይ ዲፎልት ኪሎሜትር ፐር አውራችን የሚመጣው ሌሎቹን እራሳችንን ሴት የምናደርገው መኪና ሃይብሬድ ከሆነ ሃይብሬድ ኢንፎርሜሽን ይሰጠናል። እንደዚሁም ናቪጌሽን ኢንፎርሜሽንን ይሰጠናል። ወደ ላይና ወደ ታች አፕ ኤንድ ዳውን ማድረግ እንችላለን። በዚህ መኪና ላይ ኤችዩዲ የሚለውን ሄድ አፕ ዲስፕሌይ አፕ ለማድረግ እሷን መንካት ነው። እሷን ስንነካት ኤችዩዲ አፕ ይሆናል። ወደ ዲስፕሌያችን ወደ ፊት መስታወታችን ይታየናል ማለት ነው። ኦፍ ከሆነ ግን ኦፍ ካደረግነው እንደ ሌሎች እንደ ፒሲኤስ ምናምን ሲስተሙ ሲነሳ አውቶማቲካሊ የሚነሳ አይደለም። ዛ ዲስፕሌያችን ላይ ወደ አፕ ኤንድ ዳውን ማድረግ እንችላለን። ከአጀስትመንት ስክሪናችን ወይንም ደግሞ ከመሪ በተናችን ወደ ላይና ወደ ታች በአፕ እና በዳውን አሮው ማስተካከል እንችላለን። በሌፍት እና ራይት ዲስፕሌይ ደግሞ ብራይትነሱንን መቀነስና መጨመር እንችላለን ማለት ነው። በዚህ ላይ እንደምትመለከቱት በአፕ ኤንድ ዳውን አሮ አሮ ወደ ላይ እና ወደ ታች ለሹፌሩ እንደሚመቸን ወይ ወይንም ለድራይቨሩ እንደሚመች አድርገን እናደርጋለን። ብራይትነሱን ደግሞ በግራና በቀኝ አሮዎችን እንጠቀማለን። ይሄን ባክ በተንከነካን የኤችዩዲ ዲስፕሌይ ወደ ኢንፎቴመንት ስክሪናችን ላይ ይመጣል። ምንም እርምጃ ካልሰለ ወደ ዲፎልቱ ባዶ አድርጎ እንደዚህ ነው የሚያስቀምጠው። ከሄድ አፕ ዲስፕሌይ ሁል ጊዜ ኦን ሲሆን የግድ ያሳያል። ኪሎ ሜትር ፐር አወር ነው የመጀመሪያው። ሌላውን እኛ ሴት እንዳደረግ ነው። አሁን ይሄ ሃይብሪድ ሲስተም ከሆነ ሃይብሪድ ሲስተም ኢንፎርሜሽኑን እንደዚህ ያሳየናል። ሌላው ነገር ደግሞ በባለፈው ቪዲዮ ላይ እንዳያችሁት ፕሪኮሊዥን ሲስተም አይተናል። ዲፓርቸር ዳይናሚክ ራዳር ክሩዝ ኮንትሮሎችን እነዚህን በሙሉ አይተናቸዋል። ሊንኩንም ከታች አስቀምጥላቸዋለኝ። እነዚህ ሄዳፕ ዲስፕላይ እነዚህን ነገሮች ሁሉ ማየት እንችላለን። ሌላ ኢሚዲየት ዋርኒንግ አክሽን ኢሚዲየት አክሽን የሚፈልግ ዋርኒንግ ሲሆን ነው እንደዚህ የሚያስቀምጠው። እዛ ጋር ሜይ ቢ ሉዝ ከተደረገ ወይ ፍላሽ ከተደረገ በጽሁፍ እንደዚህ ዲስፕላይችን ላይ ይመጣል። መኪናችን ናቪጌሽን ሲስተም ካለው ናቪጌሽን ሲስተምን ኦን አድርገን መድረሻችንን ከሰጠነው እንደዚህ ዲስፕሌ ያደርግልናል። ፊት ለፊት በየትኛው ዳይሬክሽን ኔክስት ከር ላይ ዳይሬክት ትዞራለህ። ይሄን ያህል ሜትር ይቀርሃል። እንደዚህ አራት መንታ አይነት መንገድ ከሆነ እንደዚህ አድርጎ ያሳየናል። እዚህ ጋ መታወቅ ያለበት ነገር ሁልጊዜ ኤችዩዲ ሴትፕ ብናደርገውም አልፎ አልፎ ነው እንጂ ማየት የሚጠበቅብን ሁልጊዜ መኪናውን ከመንዳታችን ኤችዩዲን መመልከት የለብንም። ኮንቲኒየስሊ እዛ ላይ ትኩረት አድርገን አለ ማየት ያለብን። ሌላው ሁል ጊዜ መኪናውን ከማስነሳታችን በፊት ፖዚሽኑን ላይን ኦፍ ሳይቱን ከድራይቨሩ ጋር እንዲስተካከል ማድረግ አለብን። በቅድሞቹ አፔንድ ዳውን አሮችን ተጠቅመን የሚመቸን ቦታ ላይ እንዲታየን ማድረግ አለብን። ብራይትነሱን ከመነሳታችን በፊት የሚታየን ከውጪ ካለው የአየር ኮንዲሽን ጋራ አነጻጥረን በሚታይ መልኩ ማድረግ አለብን። ብዙ ጊዜ ስንነዳ ፖላራይዝድ የሆኑ መነፅሮችን ባናረግ ይመከራል፣ እይታውን በጣም ይቀንስብላል። ፖላራይዝ የሆነ መነፅር አድርገን የምንነዳ ከሆነ እሱን አለማድረግ ይመከራል። ይህን ይመስላል የቺ ዲ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።